ሰላም ረመቱላሂ ወበረካቱ ቤት ሰዎች ሰላም ብያለው። በጣም ያሳዝናል፣ በጣም ያሳዝናል። ይቺ ምነታችንን ይቺ ገዳይ ናት፣ ይቺ ገዳይ ናት። ሟችቷ ደግሞ ይቺ ናት፣ ሰማያዊ የለበሰችው ሰማያዊ ድር የለበሰች ማለት ነው። ይቺ ደግሞ ገዳይ ናት፣ ምን የመሰለችው ወላሂ ስብሓንክ ያረብቱ። ከሸረኛ ጓደኛ ከመጥፎ ጓደኛ አላህ ይጠብቃል። ሰውን አታምኑ እህቶቼ፣ በጣም ከባድ ጊዜ ላይ ደርሰናል። ሰውን አታምኑ። እንግዲህ ጓደኛ ናቸው ብለዋል እነዚህ ልጆች በምን እንደተጣሉና ውስጣቸው ምን እንዳለ ግን ባናውቅም የገደለቻት እንግዲህ ነገሩ እንዲህ ነው። ገዳዋ ይችናት። ይችኛዋ እርጉዟ፣ ሶስት ጓደኞች ቤት ውስጥ አሉ፣ ቤት ኪራይ ውስጥ ማለት ነው። ይችኛዋ ኬክ ይዛ ትሄዳለች። እርጉዟ ቤት ማለት ነው። ይቺ ይቺ ኬክ ይዛ ትሄዳለች። ኬኩ ላይ ግን መርዝ አርጋበት ነበር ይዛ ሄደችው። ከዛ ያንን ኬክ እንግዲህ እንግዳ ነው ይዞ የመጣው ብለው ሶስቱም ሸብረብ ብለው ያንን ኬክ ቆርሰው ይበላሉ። ለእሷ ቆርሰው ለዚች ሳለመጣችው ቆርሰው ሲሰጧት እኔ አልበላም፣ አልበላም ምን ያልሆላል ምናምን ትላቸዋለ እንደዛ ሲሉ እንግዲህ አንድ ሰው ይዞ የመጣውን ነገር አልበላም ሲላችሁ ጠርጥሩ ማለት ነው። አይ አንተ ካልበላህ ወይም አንቺ ካልበላሽ ማኝ ማንበላም ብላችሁ ያንን ነገር ቁጭ ማድረግ ነው። ካሁን በላይ ካልቀመሱ እነሱ ማለት ነው እናንተ ማትቅመሱ ካሁን በላይ እንደዛ መሆን አለበት እንግዲህ። በምን ይጠረጥራሉ እነሱ? ጓደኛ ናት። ኬኩን ይዛ መታለይ ተቆረሰ። እሷ እንግዲህ አልበላም፣ ወይኔ ሆዴን ያመኛ፣ ወይስ በላ ልቤ ይደክማል ወይ ልስ በላ እኔ ጣፋጭ ነገር እንዲሆናለሁ ነው። ምክንያት ያበዛሉ። እንግዲህ ጓደኛ ናት፣ እንግዳ ናት፣ ምን ይደረጋል። ያ ኬክ እንግዲህ ተቆርሷል። በሉ ሲበሉ ታመመ ማለት ነው። ለያሳያቸው ታመሙ፣ ኮረፋ፣ አደፈቁ። ነብሰ ጡሯም ነብሰ ጡር ናት እንግዲህ ታመመች። ሶስቱም ታመሙ የበሉት። ነብሰ ጡሯን ግልብጥ ታደርግና በሆዷ ማለት ነው ይቺ አረመኔዋ ይቺ ማለት ነው ይቺ ይቺ አረመኔ ግልብጥ ታደርግና በሆዷ በጀርባዋ በጀርባዋ ላይ ቁጭ ብላ ነዋል የተጫወተችባት። በዚያን ሰዓት ህይወቷ አለፈ ማለት ነው። ነብሰ ጡር ነብሰ ጡር ናት እንግዲህ እዛ ጋር መድኃኒቱ እያሰቃያት ነው። እዚህ ጋር ነብሰ ጡር ናት፣ አይከብድም? ይቺ አረመኔ ማለት ነው። ሰው ማመን ይብቃል። ሰው እንዳናምን እየሆነ ነው የበለጠ ደግሞ ሰው እንዳና ምን ጓደኛ እንዳና ምን እየሆነ ነው ያለ ነው በአሁኑ ሰዓት ላይ እና ባካችሁ፣ ሁላችንም በተሻለን መጠን እነሱ ያልቀመሱትን ነገር መቅመስ ይቅርብን ማለት ነው። ከፍተን ያስቀመጥነውን ነገር ደግሞ እንዳገኘን ዝም ብለን አንስተን መብላት መጠጣት ይቀርብን ነው። በቃ ሰው ማመን ቀረ። በጣም ይከብዳል። ይህንን ያክል በሰው ልጅ ላይ መጫወት እኔ እንጃ፣ ከባድ ነው። እንግዲህ ይህንን ያዩት እነዛኞቹ ሁለቱ ልጆች ናቸው። ነፍሰ ጡሯ ህይወቱ አለፈ። እነዛ ግን በዚያ በኩታ ላይ ኮረፋት እየደፈቁና እንደዛ እየተሰቃዩ እያሉ እሷን ነበር የሚያዩት፣ ነፍሰ ጡሯን እንዴት እንደሚያደርጓት ያ ያሉ ማለት ነው። እነሱ ናቸው ይህንን ህይወት የተናገሩት ብለዋል። እነሱ ደግሞ ሐኪም ቤት ሄደው እንትን ተብሎላቸው ድነዋል ማለት ነው። ሁለቱ በህይወት ነፍሰ ጡሯን ግን ገደለቻት ማለት ነው፣ እሷ አሰቃይታ በጣም ይከብዳል። እንሻአላህ እሷንም የሚያሰቃያት ነገር አላህ ይልክባታል ማለት ነው። በአትሞት እንኳ ሲቃይ እንኳ ባይደርስባት የጭንቅላቷ ውስጥ ሲቃይ እስከ መቼም አይለቃትም። እንደዛ አድርጊ እኮ ነፍሰ ጡሯን እኮ እንደዚህ ገድዬ እንደዚ አድርጊያት እያለ ጭንቅላቷ ሁሌም ይወቅሳታል ማለት ነው። ራሷን ትወቅሳለች። እና መጥፎ ጊዜ ላይ ነው የደረስ ነው የሀገራችን አይበቃ ብሎ ደግሞ ሰው ሀገር ላይ መተን እንደዚህ የምንባለው እና የምንጨርሰው ነገር ይከብዳል። ከባድ ነው። የሀገራችን ሰዎች እንግዲህ በዚህ መልኩ ውሃ ይቀዳሉ። በዚህ በጀሪካ ውሃ ተቀርቶ ሀገር ቤት ገጠር ቦታ ሄዶ በረካ አለው። ግን እኔ ሳስበው ማለት ነው በረካለው ከምር። አሁን አረቦች ቤት ስንት ውሃ ነው የምንጨርሰው ሀገራችን ግን በዚች በሁለት ጀሪካ ወይም በአንድ ጀሪካ ወስደን ቤታችን ውስጥ ሙያችንን ሰርተን እንውላለን፣ አብቃቅተን ወይም ትዝታ እናቶች በዚህ መልኩ ናቸው እንግዲህ ውሃቸውን ቀርተው ልብሳቸውን አጥበው በዚች መልኩ አበቃ ይውላሉ። በጣም ደስ የሚል ህይወት ነው ወላሂ ገጠር እኮ እንደው ሰላም አለ ያደርግልን ሀገራችን ሰዎችንም ከተንኮል አለ ያሸሽልን፣ ተንኮል የሚያስቡትንም ሰዎች ወደ ከይር ይቀይርልን። ወላይ ሸርን ሸር ሲያስቡ ሸሩን ወደ ራሳቸው ይጠምጠምባቸው። አላ በጣም ነው እንጃ፣ እኔ ዘገነነኝ ማለት ነው። ከባድ ነው። ጓደኛም ብላችሁ ለመያዝ መያዝ የያዛችሁትንም ጓደኛ ለማመን በጣም እያሰጋ ነው። ካላችሁበትም ሰው ጋር አብራችሁ መኖር በዚህ መልኩ ከሆነ ነው። ስጋት ላይ ነን። ሁላችን ላይ በጣም ከባድ ነው።